የተዛቦ አመለካከቶችን ለማስተካከልና ለማረም ከሚረዱ መንገዶች አንዱ የአደባባይ መድረኮችን ማዘጋጀት ይጠቀሳል። ዲቦራ ፋውንዴሽን በየአመቱ መጋቢት ወር የሚከበረው ዓለም አቀፍ የዳውን ሲንድሮም ግንዛቤ ማስጨበጫ ቀንን ያከብራል። ዘንድሮም የድጋፍ አገልግሎቶቻችንን እናሻሽል በሚል መሪ ቃል በመስቀል አደባባይ የኢፌዴሪ ፕሬዚዳንት የሆኑት አቶ ታዬ አፅቀ ስላሴ፣ የአዲስ አበባ ከተማ ከንቲባ የሆኑት ወይዘሮ አዳነች አቤቤ፣ የጤና ሚኒስትር የሆኑት ዶክተር መቅደስ ዳባ፣ የዲቦራ ፋውንዴሽን መስራች የሆኑት አቶ አባዱላ ገመዳ እንዲሁም የፋውንዴሽኑ ስራ አስኪያጅ የሆኑት ቤኪ አባዱላ በተገኙበት ተከብሯል። እኛም በስፍራው በመገኘት ቆይታ አድርገናል። አብራችሁን ቆዩ። ዛሬ የዳውን ሲንድሮም ተጠቂዎች በሚታሰቡበት ቀን ላይ በዚህ በተቀደሰ ፕሮግራም ላይ በመገኘትና አጠር ያለ መልእክት ለማስተላለፍ እድሉን ስላገኘው እጅግ አድርጌ ማመስገን እወዳለሁ። ለእነኚህ ልጆች ዋናው መጀመሪያ ልንሰጣቸው የሚገባው ፍቅር ነው። በምንሰራው የልማት ስራ ውስጥ በኢኮኖሚ ተጠቃሚነት ውስጥ የማህበራዊ ችግርን ለማቃለል በምንሰራው ስራ ውስጥ የድርሻቸውን ተጠቃሚነት ማረጋገጥ የፍትሃዊነት ጉዳይ ነው፣ ግዴታችንም ነው። እነኚህ ልጆች በሀገሪቱ ሀብት ውስጥ በሚመጡት ለውጦች ውስጥ በየደረጃው የሚገባቸውን ለመጠቀም መብት አላቸው። መብታቸውን በተገቢው ሁኔታ የማስጠበቅ ደግሞ ሁላችንም ግዴታ አለብን። የዛሬ ዋናው አላማችን እነዚህ ከዳውን ሲንድሮም ጋር የተወለዱ ህጻናት የሰው ልጆች ናቸውና እንርዳቸው፣ እንደግፋቸው፣ ከቤት እንዲወጡ እናደርጋቸው፣ ባለን አቅም ሁሉ ደግሞ ስራ እንዲይዙና ሰርተው ራሳቸውንና ቤተሰቦቻቸውን አገራቸውን እንዲደግፉ እናደርጋቸው የሚል ነው። እነሱም እያሉ ያሉት ደግፉን ነው። ዲቦራ ፋውንዴሽን ለዚህ ማሳያ የሚሆን በየካ ክፍለ ከተማ ከአስራ ሁለት ልጆች በላይ ወደ ስራ አስገብቷል በራሱ ቢሮዎችም ቀጥሮ አስገብቷል ዛሬ ከ60 በላይ ሰልጥነው ስራ የሚጠብቁ ህጻናት በእጃችን ላይ አሉ ከ18 ዓመት በላይ የሆኑ ስራ መስራት የሚችሉ ስለዚህ ከተደጋገፍን ጉዳዩ በቤተሰብ ላይ ብቻ የሚጣል ሳይሆን ኢትዮጵያውያኖች ናቸው ዜጎች ናቸው ሁሉንም በጋራ መሸከም የምንችል በጋራ ማስተናገድ የምንችል ይሆናል ማለት ነው ዛሬ የዓለም አቀፍ የዳውን ሲንድሮም ቀን ነው እያከበርን ነው ያለ ነው አሁንም እየተከበረ ነው በጣም ደስ በሚል ሁኔታ ያሰብነው ሁሉ ተሳክቶ የጠራ የጠራናቸው የክብር እንግዶች፣ የጠራናቸው ቤተሰቦች ልጆች ወጥተዋል በብዛትና ደስ የሚል አከባበር እያከበር ነው ነው ከሰባት ሺህ በላይ ቲሸርት ተሽጧል። ከዛ በላይ ደግሞ ሰውን መጥቷል። በተለያየ ከተለያየ ትምህርት ቤቶች፣ የመንግስት ተቋማቶች ብዙ ተሳትፈው ነው ያለ ጥሩ ነው ያየነው ነገር። ዛሬ ላይ ያለ ሜዳውን ሲንድሮምን ቀን በምናከብርበት በምናስብበት ፍቅር የሆኑ ልጆች የሚያድጉ የሚገርሙ ሰዎችን የሚያፈቅሩ ሌሎችን ደግሞ የሚያጓጉ ልጆች የሚታሰቡበት ቀን ላይ አብረን የምንሰራበት አብረን የምናጠነክርበት የሚደረጉ ድጋፎችን እናጠናክር በሚለው መሪ ቃል በሚታሰብበት በዚህ ጊዜ ድጋፎቻችንን ስርዓታችንን እንድናሻሽል ጥሪ በተደረገበት ቀን ላይ ቀርቤ ንግግር እንዳደርግ ዛሬም እድል ስለተሰጠኝ እጅግ አድርጌ በራሴም በጤና ሚኒስቴርም ስም ሁላችሁም ማመስገን እፈልጋለሁኝ። እንደ አዲስ አበባ ከተማ አስተዳደር ለዳውን ሲንድሮምና በተለየም የአእምሮ እድገት ዝግመት ያላቸው በማህበረሰባችን ውስጥ በተለያየ መንገድ መገለጥና ተገቢው መብታቸው ሊጠበቅላቸው ሲገባ እንደ ነውር ተቆጥሮ በየጓዳው እየተደበቁ እየተሸሸጉ እንዳይታዩ ተደርጎ የሚካሄድበትን አካሄድ በመለወጥ ረገድ ዲቦራ ፋውንዴሽን ብቻ ሳይሆን እያንዳንዳችን አካባቢያችንን መፈተሽ፣ መስራት፣ ወደ አደባባይ እንዲወጡ ማድረግ ከዛም ከንፈር ከመምጠጥ ያለፈ አንድ ጠብ የሚል ለውጥ ሊያመጣ የሚችል ስራ ልንሰራ ቃል የምንገባበት ቀን ሊሆን ይገባል ብዬ አምናለሁኝ። ዲቦራ ፋውንዴሽን ማለት ኖሮ ከመሞት በተጨማሪ ለሌሎችን መኖር ሌሎችን ማዳን እና ሌሎችን መድረስ አላማ አድርጎ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ዳውን ሲንድሮም ላይ የተሳሳተ አመለካከቶችን ለማረም ግንዛቤ ፈጥሮ እነዚህ ልጆች ከተማሩ ከሰሩ ካገዝናቸው ይችላሉ የሚለውን ግንዛቤ ለመፍጠር የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት የእርግማን ምልክት ተብለው ቤተሰቦቻቸው እንዲሸማቀቁ ልጆቻቸው ከጓዳ ወደ ሳሎን ለማምጣት የፈሩ እናቶችን የእጆቻቸውን ልዩ አቅምና ችሎታ አውጥተው በኩራት እንደ ማንኛውም ልጅ እጆቻቸውን ይዘው በአደባባይ እንዲገኙ ለማድረግ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ለሀገር ያልተጠቀምናቸው የሰው ሀብት ትንሽ ድጋፍ በማድረግ አቅቶ እንደ ማንኛውም ዜጋ ለሀገራቸው የራሳቸውን አስተዋጽኦ ማመርከት እንዲችሉ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ልጆቻቸው በራሳቸው መልበስ፣ መብላት፣ መጸዳዳት ስለማይችሉ እነሱን ለማገዝ ኑሮን ለማሸነፍ ወጥተው መስራት ይችላሉ፣ እናቶቻቸውም ልጆቻቸውን ትምህርት ቤት ልከው ወጥተው መስራት እንዲችሉ ለማድረግ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ቤት ውስጥ ተደብቀው ታስረው እንዲኖሩ የተፈረደባቸውን ንጹህ ነፍሶች ለመታደግ የተቋቋመ ድርጅት ነው። ዲቦራ ፋውንዴሽን ማለት ከየቤቱ ያሉትን ሰንሰለቶች ለመፍታት የተቋቋመ ድርጅት ነው። ዲቦራ ፋውንዴሽን ማለት ለእነዚህ ልጆች የሚገባቸውን ሕይወት ለመስጠት የተቋቋመ ድርጅት ነው። በዓለም አቀፍ ደረጃ ማርች 21 የሚከበረውን የዳውን ሲንድሮም ቀን ምክንያት በማድረግ ከዴቦራ ጋር እንራመድ ወይም ማርች ዊዝ ዴቦራ በሚል መጠሪያ በተዘጋጀው በዚህ መልካም ተግባር በሚታይበት በጎነት፣ ብሩህነት በሚንጸባረቅበት ፕሮግራም ላይ በመገኘቴ በድጋሜ ለእኔ ትልቅ በረከት ነው። ከዳውን ሲንድሮም ጋር የሚኖሩ ሌሎችን የአእምሮ እድገት ውስንነት የተወለዱ ሰዎችን የምናስብበት የሚያጓጥሟቸውን ፈተናዎች ደግሞ በጋራ የምንጋፈጥ መሆናችንን ዛሬም በድጋሚ እገልጻለሁ። እነሱን መደበቅ ማቆማችንን አቁመን አቅማቸውን ማስተዋላችንን ወሳኝ የሚሆንበት ጊዜ ላይ እንደደረስን የዚህ የምናየው ተደጋጋሚ ሳይቋረጥ ለአምስተኛ ጊዜ የሚከበረው ቀን ያሳየናል። ዳውን ሲንድሮም እና ሌሎች አይምሮ እድገት ውስንነት የተወለዱ ህፃናቶችን ስንመለከት፣ ሰዎችን ስንመለከት ህይወታቸው አርኪ በሆነ ሁኔታ መቀጠል እንደሚችል ዘመናት ቀናት እያሳዩን ቆይተናል። ሆኖም ግን ዛሬም ቢሆን ብዙ የሆነ በቂ የሆነ የሕክምና እንክብካቤና ድጋፍ ያስፈልጋቸዋል። ከነዚህ ልጆች ጋር መዋል ማለት ፍቅርን መማር ማለት ነው። እንኳን ተገኛችሁልን። ከዛሬ በኋላ ግን ሁላችሁ መስሪያ ቤት ያላችሁ፣ ካምፓኒ ያላችሁ፣ የተለያየ ቦታ ያላችሁ አንድም ሁለትም ልጆች ውሰዱና ወደ ስራ አስገቧቸው። እንደዚሁም የኢትዮጵያ አየር መንገድ እነዚህን ህጻናት ወደ ስራ ለማስገባት ቦታው ድረስ ሄደው አይተው ቃል ገብተውልናል። በነገራችን ላይ ኢትዮጵያ አየር መንገድ ወደ ዘጠኝ ልጆች ህይወት አድኖልናል፣ ትራንስፖርት በመቻል እንዲታከሙ በማድረግ። ስለዚህ ሁላችሁም የነሱ ፈለግ ተከተሉና ተራ ድጋፍ ሳይሆን ከነሱ ጋር እንዋል እላለሁ። እጅግ አርጌ አመሰግናለሁ። እንደ ከተማ አስተዳደራችን አዲስ አበባን ህጻናትን ለማሳደግ ምርጡ አፍሪካዊት ከተማ ለማድረግ በርካታ ስራዎች እየሰራን ነው በእያንዳንዱ ፕሮጀክቶቻችን በተለይም በኮሪደር ልማት በምንሰራበት አካባቢ ላይ ህጻናትን ታሳቢ ያደረገ የህጻናት መጫወቻዎች፣ ህጻናት ቦርቀው የሚያድጉበት የህጻናት ማቆያዎች፣ ህጻናት በጨዋታ መልክ እንዲማሩ ትምህርት ቤቶቻችንን የመቃኘት ጤና ጣቢያዎቻችንና የህክምና ማዕከሎቻችንን ደግሞ እንደዚህ አይነት ህጻናት አገልግሎት የሚያገኙበትን ታሳቢ ያደረገ አገልግሎት እንዲሟላ በማድረግ በኩል ሰፊ የሆነ ስራዎች ጀምረን ውጤታማም እየሆን ነው። በዚህ አጋጣሚ ለዲቦራ ፋውንዴሽን እና በተመሳሳይ ስራ ላይ ለምትሰሩ አካላት ሁሉ ቃል ምገባው በአዲስ አበባ ከተማ አስተዳደር ውስጥ በተለይም በጤና አገልግሎት በኩል ለእንደዚህና መሰል ህጻናት ነፃ የጤና አገልግሎት ለመስጠት በዚህ አጋጣሚ ቃል መግባት እንወዳለን። እንደዚህ አይነት ትምህርት ቤቶችን እንደ መንግስት ማቋቋም ባንችልም እንኳን ያቋቋሙትን መደገፍ፣ በብቃት እንዲሰሩ ማድረግ፣ ችግሮቻቸውን በመፍታት በኩልም ጠንክረን የምንሰራና ይህንንም አገልግሎት በመስጠት በኩል ዝግጅዎች መሆናችንን መግለጽ እወዳለሁኝ። በተጨማሪ የዲቦራ ፋውንዴሽን መስራች ክቡር አቶ አባዱላ ሲጠይቁን ለነበረው ምላሽ ለመስጠት በየመስሪያ ቤቶቻችን በሰለጠኑበት ሙያ መስራት በሚችሉበት ደረጃ ለመቅጠርና ሰራተኞቻችን ለማድረግ በታላቅ ፍቅር የምንቀበላቸው መሆኑን መግለጽ እወዳለሁኝ። ስምህን አስታውቅልን። ዳታይል ናታኒም ስታድርግ፣ ምን መሆን ትፈልጋለህ? እኔ የኢትዮጵያ ሀገሬ ፓይለት ሆኜ ማገልገል እፈልጋለሁ። ቸብቸቡላቸው። ስምሽን ልጄ ስሟ ሊያና ነው። ሰባት ዓመቷል። ከሊያና በፊት ሁለት ልጆች አሉኝ። ስለዚህ ሊያና ዳንስ አብራ እንደተወለደች ባወቅሁበት ሰዓት ያው ሌሎቹም እክሎች ስለነበሩ፣ ለምሳሌ የልብ ክፍተት ስለነበራት ኦክሲጅን እጥረት ስለነበራት ሆስፒታል አይ ሲ ዩ ቆይተናል እና ያው እንደማንም እናት እሱ በጣም ሞር ያሳስበኝ የጤናው ሁኔታ በዛ ሰዓት፣ እኔ ደግሞ በፕሮፌሽን ባዮሎጂስት ስለነበርኩት ራሴ እጆቿን እግሯን አይቼ ማወቅ እችዬ ነበረ። ከዛ በኋላ ግን በሕክምና ካሪዮታይፕ በማሰራት እርግጠኛ ሆንኩኝ ከዳውን ሲንድሮም ጋር እንደተወለደች ማለት ነው። ሶ አት በርት ነው ያወቅኩት ስትወለድ ማለት ነው። ለእድገቱ እንግዲህ እኔ ባለኝ አቅም ከልጅነት እስካሁን ድረስ እየተንከባከብኩ ነው። መጀመሪያ መሄድ የማይችል ልጅ ነበረ። ያ መሄድ የማይችለውን በስፖርት በምናምን አድርጌ ያው ለመሄድ ችሏል። ከትምህርት ቤትም ከአንድ ሁለት ሶስት ትምህርት ቤት እየወሰድኩ ራሴ ይዤ አዝዬ ሄጄ ውዬ በምመጣበት ጊዜም ነበረ። ከ18 ዓመት በኋላ ወደ ልዩ ፍላጎት ሄደ እና ስጋጃ እየሰራ ነው። ዮሴፍ ዮናስ አስር አመት የቤቱ ሶስተኛ ልጅ ዳውን ሲንድሮም እንግዲህ እንዳለበት ያወቅኩት የስድስት ወር ሆኖ ነው። በአጋጣሚ ሕክምና ወስደ ነው። ያው ህክምና ላይ እንዲህ ችግር እንዳለበት አልነገሯችሁም ወይ? ጽንስ ላይ የተለያየ አይነት ቦታ ላይ ብለውናል፣ እኛ አላወቅንም። ማለት ያው ስድስተኛ ወሩ ላይ ነው ያወቅነው። ካወቅን በኋላ እንግዲህ ያው ክትትል እንዲጀምር ነው ያደረግነው። የመጀመሪያ ዕቅዳችን ዳውን ሲንድሮምን ለማክበር ነው፣ ዳውን ሲንድሮምን ለማክበር። ሁለተኛ ዕቅዳችን ደግሞ የነበረው ስለ ዳውን ሲንድሮም ማህበረሰቡን ለማስተማር። ሶስተኛ ዕቅዳችን ደግሞ የመንግስት ባለስልጣናት የመጡት እነዚህ የክብር እንግዶች መጣው ልጆቹን ሲያዩ እኛን ኦሬዲ ሰፖርት ያደርጉናል። የበለጠ ደግሞ ሰፖርት እንዲያደርጉን ነው ይሄ ነው አቀዳቸው። ትማራለች። አንደኛ ክፍል ናት። የምትማረው ማንድ ኢንተርናሽናል ስኩል ነው። ማንድ ኢንክሉሲቭ ትምህርት ቤት ነው። ኢንክሉሲቭ ማለት ዲሰቢሊቲ ወይም ደግሞ ከክልዳ የተወለዱ ልጆችን አብረው ክፍል ውስጥ ኢንኮርፖሬት አድርገው ያስተምራሉ። ማንድ ትማራለች። አንደኛ ክፍል የትምህርት ሁኔታ እንግዲህ ኖርማል ትምህርት ቤት ነው የገባው እስከ ኬጂ ስሪ ድረስ ተምሮ አሁን አንድ ያክፍል ላይ ነው ያለው። በጣም ሶሻሊ አክቲቭ ናቸው። ለምሳሌ ሌሎች ልጆች ሰው ግሪት የሚያደርጉት ሂዱ ሰላም በሉ በመባል ነው። እሷ ግን ባታቃውንም ሰው ሄዳ አቅፋ በጣም ሶሸብል ነው። እኛ እንኳን ባንሆን ሄዳ ከሰው ጋር ታግባባናለ። ስለዚህ በበርከት የሚችሉ ተቋ መጫወት ይወዳል። መደነስ መጨፈር ይወዳል። ተሰጥሮ ይሄ ነው ከሌሎቹ ልጆች የተለየ ባህሪ ማለት ነው። ይሄን ያለው ዲቦራ ፋውንዴሽን እንግዲህ የዛሬ አመት አካባቢ የዛሬ ሁለት አመት አካባቢ አምጥተን ያስመዘገብ ነው። ከዛ ጊዜ ጀምሮ ያለውን ነገር፣ የጤናውንም ችግር፣ የምንሆንም በህክምና የሚያስፈልገውን ነገር ክትትል እያደረገ ነው። እዚህ ፌስቲቫል ላይ እንግዲህ ለሁለተኛ ጊዜ ነው የተሳተፍ ነው። አሁን ሁለተኛ ጊዜያችን ነው። ያው እሱም ደስተኛ ሆነው ነው የሚመጣው፣ እኛም ደስተኛ ሆነን ነው ምንም ነገር ዋናዎቹ አሁን ከስራና ከክህሎት ሚኒስትር ከክብርት ሙፈሪያት ጋር የተነጋገርነው አሁንም እነዚህ ልጆች ቶሎ ወደ ስራ ወደ ስልጠና፣ ከልጆቹም አልፎ ደግሞ እናቶቹንም ስልጠና ተሰጥቷቸው ወደ ስራ የሚገቡበትን መንገድ የሚያመቻቸው የመጀመሪያ ዛሬ ወሰን ነው። የስራ ዘርፍ እሱ ነው ማለት ነው። ስሜ ዮርዳኖስ ትባላለ። ዮርዳኖስ ተርጓሚ መሆን ትፈልጋለች። እኔ ለኢትዮጵያ አከረ አስተማሪ ኦኘ ማቻልቀ አፈለቀሎ አጨብጭቡላት። መምህር መሆን ትፈልጋለች። እናቶማቻቸውንላ ልጆቻቸውን ትምህርት ቤት ልከው በጣም መስራት እንዲችሉ ለማድረግ የተቋቋመ ፋውንዴሽን ነው። ነገር ግን ማለት ቤቱን ተደብቀው ታስረው እንዲኖሩ ሶሳይቲው ላይ አውጥተን እነዚህ ልጆች እንደማንም ልጅ እንደሚያድጉ እንደማንም ልጅ መማር እንደሚችሉ ወጥተው ብዙ ነገር መስራት እንደሚችሉ ብቻቸውን እስከ መኖር ስራ እስከ መቀጠር የሚችሉ ልጆች ናቸው እና የዚህ ኤግዛምፕል ደግሞ ዲቦራ ፋውንዴሽን ነው። ዲቦራ ፋውንዴሽን ዛሬ አምስት ዓመት ሲቋቋም እኔ ገና በተቋቋመ ሰዓት ሄጄ አይቻለሁ። የሚሰጡትን ስራ አሁንም እከታተላለሁ። ይሄ ከዚህ በላይ ኤግዛምፕል ያላቸው እነሱ ጥሩ ኤግዛምፕል ናቸው። አውጥተው ይኸው በዚህ መልኩ ልጆቻችን ያድጋሉ፣ ይማራሉ፣ ይኖራሉ፣ ሚን ያሳያሉ። ዳውን ሲንድሮም ያለባቸውን ልጆች ከመደበቅ ይልቅ አውጥቶ ማሳየት በጋራ ተረዳርቶ ቢቻል እኔ አንዳንዴ አሁን የማስበው ነገር ምንድነው ባልና ሚስት እኩል የሆነ ፍቅር አይሰጥም ዳውን ሲንድሮም ላለው በተለይ ወላ አባት እንክብካቤ የማድረግ ወደ ኋላ የመዘግየት አለ ስለዚህ በጋራ በጋራ የተሰጠን ስለሆነ በጋራ አብረን ማሳደግ በጋራ መከታተል በጋራ ፍቅር መስጠት መንከባከብ ያለባቸውን ችግሮች ሁሉ በጋራ ይዘን ከጤና ልጆቻችን ጋር ይዘን ወጥተን ማዝናናት ሁሉን ነገር ማድረግ አለባቸው። ይሄ ነው አንደኛው። የኤግዚቢሽን ማዕከሉ ራሱ ስክሪኑን ቦታውንም ስፖንሰር ነው ያደረጉን እነሱ በጣም ማመስገን እንፈልጋለን። እና በጣም ብዙ የተለያዩ ስፖንሰሮች ናቸው ያሉት። እነሱን ነው ያው ከዘረዘርኩ ይበዛሉ። ስለዚህ አሁን ያለንበትን ግን ኤግዚቢሽን ማዕከሉ ማመስገን እንፈልጋለን።

ሀገርንም በትልቅ ኃላፊነት ደረጃ ሲያገለግሉ ቆይተው ከዛ አገልግሎት በኋላ ደግሞ እንደዚህ አይነት የሰው ህይወት ላይ በተለይም የተረሱት የተገለሉት የተደበቁትን ከጓዳ ፈትሾ ቤተሰብን አንቅቶ እንደዚህ አይነት ለውጥ የሚያመጣ ትልቅ መስሪያ ቤት ወይም ደግሞ ተቋም አቋቁመው በነሱ ላይ ለውጥ ሊያመጣ የሚችል ስራ በመስራትና ለዛሬው እንዲህ አይነት ትልቅ ውጤት በመብቃቶት በራሴ በከተማ አስተዳደሩም ስም እንኳን ደስ ያለት ማለት እወዳለሁኝ። እንደ ጤና ጥበቃ ሚኒስቴር የጤና ባለሙያዎች ነኝን ግለሰቦች ለመከባከብ በተለይ ሁለንተናዊ አቆራረብን እንዲሁም እነሱን ያማከለ ስርዓትን በእያንዳንዱ ስራችን ውስጥ እንድንከት በዚሁ ማሳሰብ ፈልጋለሁ። እኛም መደበኛ የጤና ምርመራዎቻችንን የቅድመ ምርመራዎችና ልዩ አገልግሎታችንን ማግኘት የሚችሉበትን ስርዓት የማጠናከር ስራ ጀምረናል። ግን የበለጠ መስራት ያስፈልገናል። በጋራ ዳውን ሲንድሮምን፣ ሌሎችም የአእምሮ እድገት ውስንነት ያላቸውን ከዛም ጋር የተወለዱትን ልዩ ልዩ ስጦታቸውን በማውጣት ለወደፊቱ የሚሰሩበትን መንገድ በማመቻቸት አብረናቸው እንድንሆን እና በረታችኋለን፣ አብረናችሁ ነን እንድትሉ፣ እንድትደግፉ፣ የማህበረሰቡንም ግንዛቤ እንድታስገነጽ፣ እንድታገላብቱ፣ እንድትጨምሩ በዚሁ የሚዲያ አካላትን የጀመራችሁትን ስራ አጠናክረን እንድንሰራ፣ በጋራ ጤናማ ብሩ ሁሉንም ያሳተፈች ኢትዮጵያ መፍጠር እንድንችል አደራ ማለት ፈልጋለሁ። ስሜ

አዲስ አበባ ከተማ ከንቲባ የሆኑት ወይዘሮ አዳነች አቤቤ ለአይምሮ እድገት ውስንነት የተጋለጡ ህጻናት ህክምና ነጻ የማድረግ ቃል መግባታቸው በጎ ጅማሮ መሆኑን ለመጠቆም እንወዳለን። የዛሬውን አበቃን መልካም ሳምንት